ሰዎችን እየጨፈጨፉና አካባቢዎችን እየተቆጣጠሩ ሰዎችን የሚጨፈጭፉ የሚያሸብሩ እነዚህ አህባሾች እንደሚሉት አህባሾች ወይስ ወሃቢያዎች? ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ፣ ዝሙትን የሚፈቅድ መስረቅን፣ እንዲህ አይነት አስተምሮ። ወሃቢያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው።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 ለዛሬ የምንነጋገርበት ርዕስ ወሃቢያዎችን ዝሙትን ይፈቅዳሉ፣ ስርቆትን ይፈቅዳሉ የሚል ይሆናል። እስከ ትምህርታችን ፍጻሜ ድረስ አብራችን ሆኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ ዳይ ወደ ቪዲዮ። ይህ ወሃቢነት የሚለው እንዴት መጣ ቢባል ሰላትን ቀንሶ ሁለት ወቅት ብቻ እንግዲህ ተመልከቱ። የወሃቢያ እምነት እንዴት መጣ ቢባል ሰላትን ቀንሶ ሁለት ወቅት ብቻ የሚሰግድ አለ። ባላህ ይሆንባችሁ ወሃቢያ የሚባሉ ሰዎች የመልእክተኛ አለይ ሰላቱ ወሰላም ሆና የሚከተሉ ከቢዳ የራቁ ተውሂድን የያዙ ከሽርክ የራቁ ግለሰቦች ወይም በአህባሾች አስተሳሰብ ወሃቢያ የሚባሉ ሰዎች ሰላቱ ሁለት ወቅት ብቻ ነው የሚሰግዱት፣ ሰላትን ቀንሰው። እንግዲህ ይህን ቀጣፊ የሆነ ግለሰብ ተመልከቱ። በቴሌቪዥን መስኮት መጥቶ እንዲህ አይነትን ውሸት እየዋሸ ነው። ይህን ግለሰብ የምትከተሉ ሰዎች ቆም ብላችሁ ልታስቡ ይገባል። ማለት ነው ሌላ ምንድን ነው ያለው? እስቲ እንስማ። ዝሙትን የሚፈቅድ መስረቅን፣ እንዲህ አይነት አስተምሮት ይማራል በየትም ቦታ ግን ተሰጥቷል ወይስ ተገኘ? ስርቆትን የሚፈቅድ ዝሙትን የሚፈቅድ ይላል። ዝሙትን የሚፈቅድ ሰው ባይዘዊ ከስልምና ይወጣል። የት ምንም ጥርጥር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ በቁርአን ላይ ላተቅረቡ ዜና እያለ ነው ያላህን ቃል ተጻርሬ እኔ ዝሙትን ይፈቀዳል ካልኩኝ ከስልምና እወጣለሁ። ከትልልቅ ከባይር ወንጀል ከሚባሉ መካከል ነው ዝሙት። ብራዘ እንዴት ነው አንድ ዋሃቢ ዝሙትን የሚፈቅደው? ስርቆትን እንዴት ነው የሚፈቅደው? መልክተኛ አለይ ሰላተ ወሰላም የሰረቀ እጁን ይቆረጥ ብለው የተለያዩ ህግጋትን በሰጡበት ይህን እውነታ ባለበት ሁኔታ ዛሬ ላይ መጥቶ በጫት የደነዘዘ ሰው እንዲህ ጥላቻን፣ እንዲህ አይነትን ስብከት በሚዲያ ያወራል። ለስሙኩ ሼህ ኡስታዝ ነው የምርም ሼህ፣ የጫት ሼህ ነው። እባካችሁ ሚዲያ ላይ ስትቀርቡ በተለይ ደግሞ ነን ሙስሊሞች ዘንድ ሚዲያ ላይ ስትቀርቡ ጫት ቃሙ፣ ቢያንስ ለአንድ ቀን እንኳን ታገስ ሶስት፣ ለአንድ ቀን ያለ ሱስ ያለ ጫት ቅረቡና፣ ቢያንስ ቢያንስ የነቢያቶችን አስተምሮት ማስተማር እንኳን ቢያቅታችሁ የነቢያትን አስተምሮትን የሚያስተምሩ ሰዎች ላይ እንቅፋት አትሆኑም። ዋሎ እዚህ ተገኝ አይባልም። በራሳቸው ያቀነባብሩታል፣ በመጽሔት ያወጡታል፣ በጋዜጣ ያወጣ ነበር የዛን ሰዓት። የኛ ሰው ደግሞ ችግር ያለበት ምንድመሰላ፣ ሚዲያ ላይ ጋዜጣ ላይ ሲያየው ልክ የተጻፈው ሁሉ እውነት መስሎ ይታየዋል። የተጨፈው ሁሉ እውነት መስሎ ይታየዋል። በዛ የተጻፈው ሁሉም እውነት አይመስለውም ባይዘው ይህ ህዝብ መናቅ ነው። ለምሳሌ ይህን ግለሰብ እንዲህ ብሎ ነበር ከዚህ በፊት አህባሾችን ስንቃወም ጊዜ እሱ እንዲህ ይል ነበር። እነሱ ቃል አይጻረርም ሌላው ሌላው የሸህ አብዱላህ አልሐረሪን ቀብር አላህ ቢገጥመንና ብናየው ልብሳችንን አውልቀን በተንከባለልንበት ግን አናገኘውም አላህ ይሻልን እንሻ አላህ ወልይ ናቸው። እናንተ ባታቋቸውም ዲኑን ቀጥ አድርገው ይዘው መቶ ዓመት የኸደሙ ተውሒድን ያሳወቁን አላህ ከፈጠረው ፍጡር ከዓርሽ ከኩርሲ ከሰማይ እንደማይፈልግ በቦታ በአቅጣጫ እንደማይገለጽ ያስተማሩን ታላቅ ወልይ ናቸው። እሳቸውን ብናገኛቸው ኑሮ የቅብራቸውን አፈር ብናገኘው እንመገበው ነበር፣ እንደ ምግብ እንጠጣው ነበር ነገር ግን ምን ታረጉታላችሁ? አላህ ይሻለህ። የሼህ አብደላ አልሐራሪን ቀብር ብናገኘው እንደ አህያ እንንከባለልበት ነበር፣ እንጠጣው እንበላው ነበር አለ። ተመልከቶ እንዲህ የሚል ግለሰብ ነበር። ይህን ነገር እያለ ከዛ ሰው ላይ ያምን ነበር። በአንደበት እየተናገርከው አህያ ሳትሆን እንደ አህያ መሬት ላይ እንከባለላለው የምትሉ ናቸው። አህባሾች ማለት ነው። ተውሂድ አንድ ቀንን አስተምራቸው የማታውቁ ያልተጻፈ ነገር ይላሉ። ለምሳሌ ያልተጻፈ ነገር አላሁ ሱብሐነሁ ወተዓላ በተከበረው ቃሉ ሱረቱል ጣሃ ላይ ቨርስ አምስት ላይ እንዲህ ይላል ቁጥር አምስት ላይ አረህማኑ አለል አርሺስተዋ እሱ አርራህማን አዛኙ ካርሽ በላይ ከፍ አለ። ይህ እስክሪፕት ያገኘ ነው። ከየት ነው? ከራሳችን አስተሳሰብ? ከቅዱስ ቃሉ ካላሁ ሱብሐነሁ ወተዓላ ቃል ከቁራኝ ያገኘ ነው። ስለዚህ ይህን ነገር የተቀበለ ሰው ተራ ደብዳቤ ነው፣ ስለዚህ መጽሔት ነው ምናምን ብሎ እያጣጣለ ነው እንግዲህ ተመለከቱ፣ አላህ ያሳያቸው። አንዱ መጥቶ ደግሞ እንዲህ ብሎ ይናገራል። እነሱ ሰዎችን እየጨፈጨፉና አካባቢዎችን እየተቆጣጠሩ ከዛን ጊዜ ከነበረው የአገዛዝ ወይም አሚር ጋር የጊዜው አሚር የአካባቢዎች በየአካባቢው፣ መቼም ድሮ በነገራችን ላይ እየጨፈጨፈ ምናምን እያለ ያለ ማለት ነው። እነ ሼህ አብዱል ወሃብ ናቸው፣ መሐመድ አብዱል ወሃብ እንዲህ ያደርጉ ነበር፣ ይጨፈጭፉ ነበር እያለ ነው ወሃቢያዎችን ዛሬ ላይ ይህን ነገር እየደገሙ ነው ብሎ ስለ መጅልስ አስተያየት እየሰጠ ነው። እንግዲህ በሚያሳዝን ሁኔታ እንዲህ አይነትን ነገር እኔ ግራ ነው የሚገባኝ። እነዚህ ሰዎች ገዳም ገብተው የወጡ ናቸው ወይስ ደግሞ መርከዝ የሆነ መስጂድ ላይ የቀሩ ናቸው መድረሳ ውስጥ የቀሩ ናቸው ወይስ ደግሞ ገዳም ውስጥ ብዬ እስከምጠራጠር ነው። ምደርሰው አላ ምስክሬ ነው። እንዲህ አንድ ላይላህ ኢላህ ወንድም እንዴ! በዚህ ልክ ለዛው ደግሞ በሚዲያ ቀርበህ እንዲህ ነገር እንዲታወራለን ደግሞ ያደረገ የምናደርገው ነገር ይሆን እኮ እውነት ነበር። ግን ዝም ብሎ በውሸት ወጣቱ እንዴት እንደማይጠይቅ ግራ ነው የሚገባ። ጨፍር ይባላል ይጨፍራል፣ ቃም ይባላል ይቅማል። ነገር ግን እንዲህ አይነት ነገራቶች የጥላቻ ንግግሮች ደሞ ሰዎች ሲያወሩ የት ነው የተደረጉት? ለምን ፐርፐዝ እንደዛ ተደረጉ? እውነት ያን ሰው እንደዛ ተደረገ፣ ወይስ ደግሞ እነሱ ዲፌንድ ለማድረግ ነው ያን እርምጃ ይወሰዱ? ምንም የለም ነው ለኡስታዞች ሙሪድ የሆኑ ሰዎች ነው እያፈሩ ያሉት። እነሱን ተከታዮች አሏቸው እንደፈለጉ ይንጫጫሉ ማለት ነው ትለው ወይም ደግሞ ኢትዮጵያ ራሱ ስትል መሳፍንቶች እንደዛ አሁን የተከፋፈለ ነገር ታገኛለ። አሚሮች እንደሚባለ መሳፍንቶች አሉና፣ እዚህ አካባቢ ላይ የነበረው መስፍን ወይም ከመሳፍንቶች አንዱ ከሱ ጋር አብሮ በመሆንና ኃይልም በመተጋገዝ ያን አካባቢ እዛ አካባቢ ከነበሩት ዑትማኒክ ኢምፓየር ሃይሎች ጋር በመዋጋት እነሱን በመጨፍጨፍ መካንና መዲናን በመቆጣጠር ከዚያም ወደ ጆ- እንግዲህ፣ ሲዋሽ ማለትም ሲዋሽ ጭራሽ የማይገናኝን ነገር አምጥቶ ከዛ በኋላ ከሀሊፋው ጋር ሆኖ ምናምን ምናምን እያለ ነው። ሀሊፋው አገዘው፣ አዋግዞታል። ይህን ነገር በተመለከተ ሌላ ሂስትሪ እሱ ያወራው ሌላ። ጨፈጨፈና ከዛ በኋላ ሀሊፋውን አግዞ ዳዋ አደረገ። ልይቅን ናቸው አሁን የሚያወራውና የተጻፈው ሌላ ነው። መረጃ ምንድነው ስንል የኋላ ኪስ ነው። ይዋሻሉ። ነገ አላሁ ሱብሓነሁ ወተዓላ ዘንድ ተጠያቂ መሆናቸው ዘነጉት። ወሃቢያው ዝሙትን ይፈቅዳሉ፣ ስርቆትን ይፈቅዳሉ፣ ሰውን መግደል ይፈቅዳሉ ይላሉ። አላሁ ምስታል። አንድ ሰው ይህን ከፈቀደ ማለት ነው ከእስልምና ይወጣል። እንዲህ ዝሙትን ይፈቅዳሉ። መልእክተኛው አለይሂ ሰላቱ ወሰለም ለወደፊት ይመጣሉ አሉ። ምን አይነት ሰዎች ዝሙትን የሚፈቅዱ እነዚህ ሰዎች ከእስልምና ይወጣሉ ሙሉ በሙሉ። እውነቱ እንመልከት ከተባለን እኮ ወደ ዝሙት መዳረሻ ነገራቶችን የሚያደርገው መውሊድ እየተባለ መውሊድ እየተባለ ሴት እህቶቻችንን ሜካፕ እየተቀቡ ቻፕስቲክ እየተጠቀሙ የተለያዩ ነገራቶች ሼፓን እያሳየች ዳሊዋን ተወጣጥራ የምትወጣው መች ነው? ግልጽ እና የማያሻማ ነው። መውሊድ ላይ ነው። ከዛ በኋላ አንድ ወንድ አለ። ቅዳሜ የሁድ የሚከበር ከሆነ ቅዳሜ ሽንኩርት እየከተፉ በዛው ደግሞ እየከተፈ ያድራል። እውነት ነው የምንነጋገረው፣ ምንም የምንደባበቀው ነገር የለው። ያለፍንበት የምናቀው ባይናችን የተመለከትነው በገሃዱ ዓለም ያየነው ነገር ነው። ሙሐባ የመልክተኛ አለይሂ ሰላቱ ወሰላም ሙሐባ ሞሊድ ይባላል። የሴቶች ሙሃባ ምንም በገሃዱ ዓለም የምናቀው ያየነው የኖርንበት ነገር ስለሆነ ማለት ነው። ስለዚህ አላህን ልትፈሩ ይገባል። የምናገረው ነገር መላእክቶች ይመዘግቡብናል። ነገ አላህ ሱብሓነሁ ወተዓላ ዘንድ ደግሞ እንጠየቃለን። ይህን ነገር አብዛኞቻችን ፐርሰናል የእኔን ጭምር ዘንግተነዋል። ለማንኛውም ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና ሙሐመድ ወአለ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማሰላማ።